ሰላም አርሴ ፋሚሊስን፣ እንዴት ናችሁ? በስቴዲየም ኦፍ ላይት እንግዲህ ሁለት ውድ ነጥቦችን ጥለን መተናል። ጨዋታው ለኛ በጣም ከባድ ነበረ። በተለይ የመጀመሪያው አጋማሽ የደጋፊው ድባብ፣ እንዲሁም ሰንደርላንዶችም ጠቅጠቅ ብለው በአምስት አራት አንድ ብሎ ብሎክ እየጨወቱ ነበረ። የተለመደ የግብ እድሎችን ለመፍጠር ተቸግረን ነበረ። ያው ከጨዋታው በፊት እንደነገርኳችሁ ሰንደርላንዶች የግብ እድሎችን የሚፈጥሩት ከተሸጋሪ ክሮሶች፣ እንዲሁም ቆሙ ኳሶች እና የእጁር ወራዎች ነው። ጨዋታው ላይ የሚሆነው ይሄ ነው። በመጀመሪያው አጋማሽ ቀድሞ ግቦችን ግብ አስቆጠሩብን። ከግቡ መቆጠር በኋላ ተረጋግተን ለመጫወት ተቸግረን ነበረ። ከዛም አንድ ለዜሮ እየተመራን እረፍት ወጣን። በሁለተኛው አጋማሽ የተሻለውን አርሰናል መመልከት ችለናል። ብዙ ግብድሎች መፍጠር ችለናል። ለግቡ አግዳሚ ብዙ ጊዜ መልሶናል። በረኛው ብዙ ኳሶችን መልሷል። ከዛ በመቀጠል በቡካዮ ሳካ አማካኝነት አቻ ሆንን። ከአቻነቱ በኋላ ጫና ማሳደራችንን ቀጥለን ሁለተኛ ጎሉን በሊያንድሮ ትሮሳርድ አማካኝነት አስቆጠርን። ወደ ሰባኛው ደቂቃ አካባቢ ነው ትሮሳርድ ያስቆጠረው። የቀረውን ደቂቃ ጎል ለማግኘት ሳይሆን ይህንን ኳስ ያገባ ይህንኑ ነጥብ ይህንኑ ጎል ሁለት ለአንድ መሪነታችንን ለማስጠበቅ ነው የሞከር ነው። ይህም በምስተ መጨረሻ ዋጋ አስከፍሎናል ተጫዋቾች ተዳክመው ነበረ ሜሪኖ ዝሎ ነበር ሳካ መሮጥ አቅቶት ነበረ እነዚህን ተጫዋቾች ሁለተኛው ጎል እንደተቆጠረ አሉ ቤንች ላይ ሙስኬራ አለ ሙስኬራ በኋላ ላይ ተቀይሮ ገብቷል ሂንካፒ አለ ዋይት አለ ኖርጋርድ አለ ከፈለገ ኖርጋርድን አስገብቶ ሚድፊልዱን ለነ ዙቢሜንዲ በመጀመሪያው አጋማሽ ቢጫ አይቷል የሚያሰጥ ቢጫ አልነበረም ድኩ ሱ እና ያሸንፉ እሱ ያም ኳስ ነው ሄዶ ግብ እንዲሆን የቻለው እና እነዚህን ተጫዋቾች ቀይረን አስገብተን ደርቲ የሆነ ጨዋታም ቢሆን ተጫወተን ጊዜ እየገደልን ኳስ እያስወጣን ማስጠበቅ እንችል ነበረ። ሆኖም ግን ለቅያሪ ዘግይተን ተጫዋቾች መሮጥ አቅቷቸውን ነሳካ በጣም ተዳክሞ ሜሪኖ ዝሎ ቡድኑ ግብ ኮንሲል አረገ ዘጠና አራተኛው ደቂቃ። ከዛ በኋላ ለመመለስ በቀሪ ሶስት ደቂቃ ምንም ፈለገ በዘጠና ምናምን ደቂቃ ያላደረግነውን ደግ ማድረግ በጣም ከባድ ነበረ። ሆኖም ውድ ሁለት ነጥብ ጥለን የመጣን አሁንም ገና ሊጉ አስራ አንደኛ ሳምንት ላይ ነው ያለው። ገና በአስራ አንደኛ ሳምንት የአለም ፍጻሜ ነው ማለት አይደለም። ከኢንተርናሽናል ብሬኩ በኋላ ልጆቻችን ይመለሳሉ። ያዛኔ አሁን የነበረንን በኦክቶበር ወር የነበረንን ሞመንተም ማስቀጠል እንችላለን። እያሸነፍን ወደ ማሸነፍ መንገዱ በቶሎ መመለስ መቻል አለብን የሰሜን ለንደን ደርቢ እንዲሁም የሻምፒዮንስ ሊግ ጨዋታ ይጠብቀናል ለዛ በሚገባ ተዘጋጅተን የነበሩትን በዚህ ጨዋታ የነበሩትን ስህተቶች አርመን ወደ ቀድሞ አሸናፊነታችን እንመለሳለን በዚህ ሀሳብ የምትስማሙ ከሆነ ፎሎና ላይክ ሼር አድርጉ ይመቻችሁ መልካም ቀን